እንኳን ደስ አላችሁ፣ እንኳን ደሳላን። ያው እልል ማለት ዛሬ ነው ማለት ነው። እንኳን ደስ አላችሁ። አዎ ምን ተገኘ? የምስራች ምስር ቤ እንደምትሉኝ እርግጠኛ ነኝ። ጋሽ ግርማ ነጻ ወጣ፣ ደስ አይልም? እሱ አይደለም የገደለው። ይሄ ግን ማመን ይከብዳል። አይደለም የዛ ባለቤቱ ይቅርና እኛም የተመልካች ያው ማመንን ይከብዳል ማለት ነው። የተገደለው በራሄል ነው ማለት ነው። ዛሬ ፖሊሶቹ እንዳረጋገጡት ከሆነ በዛሬው ቀጠሯቸው መሰረት ጋሽ መስፍን ወይም ደግሞ ጋሽ ተስፋዬን በጋሽ ግርማ ጥይት አደለም፣ ጥይትና የተለያየ ነው እና በሱ ጥይት አደለም የተገደለው ሌላ ሰው ነው። ሲያያዙ ግን ከጀርባ የተወከሰው ሌላ ነው ተብሏል። ይሄ የምር ማመን ቢከብድም ግን እንደተወሳ ቪዲዮ ሲያሳዩ ያው ማየት ነው። እዩት ማለት ነው። እቺ ተንካሲስ ራሄል ነው ይህን ፈጠረችው ማለት ነው ጋሽ ግርማ ነው በማለት በማነች ጽናትና ባቢን ለማለያየት ስትል እየገደለችው ራሄል ሆና ተገኝታለች። ይሄ ማንም አያምንም። በእርግጥ እጅ ከፍንጅ የተያዘ ሰውዬ ሌላ ሰው ነው ቢባል የሚያምነው ነገር የለም። ያን ቢናገርም የሰማው ሰው አልነበረም። እኔ ገድለዋለሁ ብዬ አይደለም ያወጣሁት ስህተት ነው፣ ደግሞ አልገደልኩትም አልተወከስኩም ብሏል በእጁ እንደያዘ ነው ከጀርባ ተቀድሞ የተተወከሰው ዛሬ ደግሞ ባየነው በትውስታ ቪዲዮ ከጀርባ ነበረችው እጇን ጓንት ለብሳ ሽጉጥ ይዛ መጣችው ደረጃ ያየናት ራሄል ነች ማለት ነው ስለዚህ ራሄልም የታሰረበት ቦታ ታውቃለች ማለት ነው ስለዚህ ይሄን ከጀርባዋ እቺ ሴት ዩዋለች ማለት ነው ዛሬ ስለዚህ ነገር ሲወራ እጅግ በጣም ደንግጣለች ባቢም በደንብ አልነቃም እንጂ ምን አስደነገጠ ሻንቺ እያለት ነበረ። ፖሊሱን ጋር ስትሄድ ምን አስደነገጠ ሻንቺ እየተባለች ነበር። በጣም ተንቀጥቅጣለች። ሌላ ሁለት ዜና ነው። ሁለተኛው ዜና ይሄ አንደኛው ዜና ሲሆን ይሄ ነገር ባቢ ማመን ቢከብደውም አደለም ባቢ፣ እኛም ያው ከብዶን ነበረ። ግን ቪዲዮ ስናይ እውነትም ያው ቀሎናል ማለት ነው። ሌላው ሮቤል ነው። ማነው ማነች? ማን ነው ወሬ? ማን ነበረ? ንገሩኝ። ደስ ብሎኝ ነው እኮ አውሮ ቤል አዲሱ የራሄል ቅጥረኛ፣ ብሌንና ጽናትን ለማስወገድ ያው ትዕዛዝ ተሰጥቶት ነበረ። እሱ ምን አለ? ብሌን አፍቅሮ ቁጭ አለ። ዛሬን ቅጭቅጩ ነገራት። ያልሽኝን ምንም ማድረግ አልችልም፣ ይህ ነገር መፈጸም አልችልም፣ እንደው ብሌን ወድጃታለሁ ብሎ እርፍ አለ። ጽናትና ብሌን በጣም የሚወደዱ ጓደኞች ናቸው እኔም ደግሞ ከእሷ ጋር ፍቅር ደፋኝ፣ ስለዚህ በአንቺ ባልሽኝም አልሰማማም የሰጠሽኝን ብር እመልሳለሁ ብሎ አረፈው። ይህ ነገር የእሷ እንግዲህ ያው የሚያሳብድ ዜና ነው። አብዳለች። ይህ ነገር ብታደርገው እኔ ያለቅህም ዋጋ ትከፍላለህ ብለዋለች። የመጣብኝን ዋጋ አሚን ብዬ እቀበላለሁ አውቃለሁ። አንቺ ሰይጣን ነሽ፣ ግን የሰጠሽኝ ብር እመልስልሻለሁ። ከዛ በኋላ የመጣብኝ ይቀብላለሁ እንጂ ይህን ነገር አላደርግም ብሎ በዚሁ ተለያይቷል። መጀመሪያ በሽጉጥ ማሳየት አስፈራርተው ነበር። ለምንድን ነው ያስሺው? ሲላት አንዳንዴ ሲመሽ ሰዎችን ሲተናኮሉኝ ያው እደፋቸዋለሁ ብላ ቃል በቃል ነግረዋለች። ይሄ ነገር ምናልባት ሊያስፈራው ይችላል። መንገድም ቢዘጉብሽ ትደፊያቸዋለች? ሲላት አይ ትንሽ እንትን ካሉ ያን ደግሞ አይቀርም ብላ አስፈርተዋለች። ባቢን ይሄን ዜና ሲሰማ እጅግ በጣም አዝኗል። ጽናትም ደስ ብሏታል። ሌላ ተስፋ ቆረጠ ሰውዬ ግርማ በአዲስ ተስፋ ተነስተዋል። እኔ ከዚህ በኋላ እሞታለሁ እንጂ ድናለሁ ብዬ አልጠበቁም። ምንም የመኖርም ተስፋ የለኝም ብሎ ነበረ። ይህን ዜና ሲሰማ ግን እጅግ በጣም ደስ ብሏታል። እሱ ብቻ ሳይሆን ጽናትም ብሌንም ተቃቅፈው አልቅሰዋል። እኛም ባንቀቅፍም ባለንበት ደስ ብሎናል። እውነት ለመናገር ያው ደስ ይላል። ሰዋና እንዴ የሰራውን ስራ እንደዚህ ቆይዶም ቢሆን ያው እውነት እውነታው መውጣቱ አይቀርም። ግን አሁን ራሄል ጭንቀት ላይ ነች። እንዴት ይታወቃል፣ መቼ እጅ ከፍንጅ ያዝ ነው ምናምን ብላ። ባቢም ደግሞ ብር ተሰጥታቸዋል ይሆናል አለ እዚ ጋር ያዙልኝ። እንግዲህ ዛሬ ፍርድ የለም ብር ካልተሰጣቸው በስተቀር አለ። ብር ማን ይሰጣችኋል? ማን ሳላቸው፣ ባቢ አንተ ማታቃው ሰው አለ። ይውላችሁ እንደዚህ ብር ተከፍሎ ብዙ ነገር እንደሚሰራበት በዚህ መወቁ ማለት ነው። አዎ ብር ይከፈልና አንዳንዴ ፍርድ የማይፈረድ ነገር አለ። አንዳንዴ ፍርድ ተፈርዶ በት እራሱ ብር ተከፍሎ የሚወጣበት አጋጣሚ አለና ባቢ መተናገረው ይሄ ነው። ብር ተከፍሎ ይሆናል አለ። ብር የሚከፍላቸው አካል ማን አለ? እያወቀ ደግሞ ይሄን መጠርጠር ትንሽ እንትን ነው። ማለት በዙሪያው ያሉ ሰዎችን ያውቃል፣ አይደለም ለመያዝ የዚህ ብር ለመክፈል ቤት ክራይ ለመክራያት ብር ያጡ ሰዎች ናቸው። ስለዚህ ይሄን መጠርጠሩ ማን በዙሪያው ያለ ሰው ሳያውቅ ቀርቶ አይደለም። ስለዚህ ይህ ማለቱ እጅግ በጣም ትንሽ እንትን ቢልም፣ እሱም ላይ ደግሞ አይፈረድም። ስለዚህ ነገር አምኖ ይቀበላል አይቀበልም ማለት የበላይ አካል እንሄዳለን ብላለች ራሄልም። ግን ራሄል በጣም ደንግጣለች። ይሄ ነገር በቅርቡ ያው ውጤት መውጣቱ ስለማይቀር ባቢም ሊያምን አልቻለም። ይሄ በፍጹም ሊሆን አይችልም፣ ሕግ ከሌለ እኔ ራሴ እርምጃ ወስዳለው እገድላለው የሚል ነበረ። ያው መርማሪው ማስጠነቀቀው ስደት እንዳትፈጽም ለመነኝ፣ በቅርብ ገዳይዋ አቀርብልሃለው ሲል ነበረ። ይህን ደግሞ እሷን በጣም አስተንግዷታል። ባቢም አላምነም፣ እንዴት ሊሆን ይችላል? ይሄ ነገር በእጅ ከፍንጅ ተያዘ ሰው መልቀቅ፣ በነጻነት መንቀሳቀስ ማለት አለም ግን ትንሽ እያሰበ ይገኛል። በተለይ ደግሞ የራሄል መድናናገጥ፣ እርግጠኛ ነኝ ሽጉጥ እንዳላት ካወቀ ይነቃል ብዬ አስባለሁኝ። ማንም እስከምትያዝ ድረስ መጠበቅ የለባት ነገር ግን እኔ ትታው ሀገር ጥላ ምትጠፋ ይመስለኛል ይሄን ከታወቀ። ምክንያቱም እየተከታተሉ ነው፣ ምርመራውም እንደቀጠለ ነው። ስለዚህ አሁን ከዚህ በኋላ እንዴት ነው ሚይዙት? እየተገደለበትን ጥይት ወይም ደግሞ ክላሽ የሆነ ቁጥር ምናምን ይኖራችሁ ይመስለኛል። ብቻ ያም ሆነ ይህ በዛው አጋጣሚ የሚይዟት ይመስለኛል። በአቢባይ አምንም ያው አላመነም ምንም ማውጣት ግን አሁን እኔ ጥያቄ ቤቱ ውስጥ ከዛ ቤተ ቤት ላይ ደርሱ ተብሎ ተወጥቷል። ወደ የት ነው የሚሄዱት? ጽናትና አባቷ የት ነው የሚወድቁት? አባቷ እጅግ በጣም ደስ ብሏቸዋል። እውነት ለመናገር እኛም ደስ ብሎናል። እንዲሁም ደግሞ ጽናትም ከኋላ ግን ሮቤል አዲሱ የብሌን ጓደኛ እያወራው ነበረ። ጽናት አትወዳትም ወይ ስለው በጣም መወዳት። በቃ አንተ በፍቅርህ ጽና፣ ፍቅርህን አቅርብ እንጂ ያታሸሸ ከዚህ በኋላ ይህን የህግ ጉዳይ ነው ያንተ ጉዳይ አይደለም። ህግን ያቀርበዋል። አንተ ግን ፍቅርህን ማሳደስ አለብህ። ይህ ወንድምነት ነው። መክረህ ያባድርገ ላይ እነሱ ላይ ሆኖ ይችላሉ ያው በወዳትስ ከአባቴ ገዳይ ልጅ ሲለው ነው ግድ የለህም፣ ገዳዩ ሊያቀርቡ የህግ መርማሪ ነው ተወው እና ከጽናት ያለህ ነገር አጥናቅረህ ምንድ ነው አጥናቅረህ ነው አጥናቅረህ ነው አጥናቅረህ ቀጥል ብል። ስለዚህ ከዚህ በኋላ ብሌል ና ሮቤል አንድ ላይ ጽናትና ባቢ አንድ ላይ ጎዳና ላይ ሽር ብትል ሊሉ ነው ማለት ነው። ስለዚህ አሁን ወይ እስር ቤት የምትገባው ወይም ደግሞ ሀገር ጥላ የምትጠፋው ራሄል ነች እንደው ሳይዟት ነው፣ ምክንያቱም የሰራችው ነገር ስለምታቅ ማለት ነው። ይህ ጋሽ ግርማ ምስኪን ምንም ሳያደርግ እስካሁን እስር ቤት መቆየቱ እራሱ እጅግ በጣም የሚያሳዝንም የሚያስተዛዝብም ነው። ነገር ግን ህገኛ መርማሪ ካለ እውነታው እንደዚህ እንደዚህ ሲያወጣ ደግሞ የምር ደስ ይላል። ባቢ እንዳላቸው ሰዎችም በብርም ተቀብለው በብር የሚያስተናግዱም አሉ። ስለዚህ እነሱን ሳይሆን እንደነዚህ ደግደጉ ማየት ነው እና ይሄ ነገር የምር በቅርብ ወይ ነገ ወይ ከነገ ወዲያ አጣርታችሁ ራሄልን ይዟችሁ ከነ መረጃው ማስረጃው ብታመጡ ደስ ይለናል። ማቅረባችሁም አይቀርም ነገራችን ላይ ህግ የያዘው ነገር ስለሆነ ማለት ነው። ስለዚህ እጅግ በጣም ደስ ብሎናል ዛሬ ጋሽ ግርማን ከዚህ እንትን በመውጣቱ ማለት ነው። ስለዚህ እናመሰግናለን። አዎ እኛም ደስ ብሎናል። በያላችሁበት እንኳን ደስ አላችሁ። የጋሽ ግርማ ቤት የምታውቁ ደግሞ ቅርብ ሆናችሁ ሄዳችሁ ነገራችን ላይ ከዛ ቤት ካላባረሩ ማለት ነው እና ሄዳችሁ በአካል ጠይቁ። እኛ ወይ ነገ ወይ ከነገ ወዲያ እንሄዳለን፣ ርቀት ስላለን ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አለን። ግን የት ነው የሚገቡ? እዚህም ነገር አሳዝነውኝ። ያለ እኔ ካልሆነ ትንሽ አስር አምስትም ብለን አዋተን ትልቅ ቤት እንግዛላቸው የጋሽ ግርማና የጽናት ማለት ነው። ሌላ ሁሉም ያው ቢቀር የነሱም አሁን ከዚህ እስከወጥቶ ሌት ነው የሚገቡት ነገር ትንሽ ብሌን መታ ከኋላ አስጠንቅቀታለች፣ ነግራታለች። የምስራች ው ብት ነግራትም አላመነችም። የእናቷ ማድረገቻት ነገር ነገረቻት። ለካ እንደዚህ ሴጣን ነሽ አላልኩም ነበር ስትላት ከዚህ የበለጠ ሴጣን ነኝ አለች። ሌላም ሴጣን አለብሽ ወይ ስትላት አዎ ብዙ ናቸው አለች። ቢሮ ለቃ እንድትወጣ አደረገቻት። ግን ልክ ልኳን ነግራት ነው ቢሮ ለቃ ወጣችው። ይሄም በጣም ደስ ይላል። ብሌን፣ በርሲ ሁሌ፣ እናመሰግናለን፣ ከጽናት ጎን ስለምትቆሚ ማለት ነው። ራሄል ተንኮለኛ፣ ወንጀለኛ፣ የእጅሽ ታገኛለሽ። ባይ ባይ።